አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ ዛሬ ደግሞ የአማርኛ ትምህርት ነው ከዚህ ምስል እንደምታያችሁ ብዙ ቃላቶችን ይዤላችሁ የመጣው ማለት ነው እናንተ ትምህርቶችን እስካጻጻፉ ድረስ ስለማሳያችሁ ከዚህ ቪዲዮ እስካጻጻፉ ድረስ ስለምታዩት እስከ መጨረሻው ተከታተሉት ማለት ነው እንዲሁም ለጓደኞቻችሁ ሸር አድርጎላቸው ለዚህ ዩቲዩብ አዲስ ሲሆናችሁ ካላችሁ ደግሞ ላይክ ሰብስክራይብ በማድረግ እንዲሁም ኮሜንት በመጽሐፍ የዚህ ዩቲዩብ አባል መሆን ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ አማረኛ፣ እንግሊዘኛ፣ ሂሳብ ማንኛውም ትምህርት ሆን መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ስቀምጥላችሁ ስልክ ቁጥር ማለት ነው ኢማ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። ትምህርቱን የምንሰጥ ይሆናል። አብራችሁ ይቆዩ። ቀጥታ ወደ ትምህርቱ የምንገባ ይሆናል።

በ በሌ ላ በሌላ በሌላ ስተገ ቢ ተገቢ ተገቢ ና ቸ ው ናቸው